አመሰግናለሁ ትምህርት ሚኒስቴርን፣ የከፈተው ይህንን እንትን እንዳትል ፈርቼ ነበር፣ ገና እዚህ ስነሳ። አንድ አራት ሰዓት ላይ አወራ ነው ደግሞ ብላችሁ ከሆነ አላወራም። አንድ አራት ደቂቃ ብቆይ በዋና እኔን ትንሽ ተናገር ያሉኝ ለምን አስፈለገ አካዳሚው አንዩዋል ነው። ከዚህ በፊት እንደዚህ አይነት ነገር በተፎካካሪ ፓርቲም አይደለም ኢቭን በመሪው ፓርቲ ፓርቲዎች በኩል እንኳን አልነበረም፣ በፓርቲ ደረጃ የሚሰጡ የእንትን ስልጠናዎች ካልሆኑ በቅር ይሄን አካዳሚ ለማቋቋም ያሰብነው ዛሬ አይደለም። አንድ ሶስት ዓመት አራት ዓመት አይ ቲንክ ስናወራው ነበር። እጅ አጥሮን በአብዛኛው እና በዚህ ደረጃ ለመስራት እስክንችል ድረስ ጊዜ ወሰደብን፤ እንጂ ሀሳቡ የመጣው ሞስትሊ የኢትዮጵያን የፖለቲካ ትርምስ ማየት ከጀመርንበት ባለፉት አምስት ስድስት ዓመታት ውስጥ አትሊስት እዚህ ድርጅት ውስጥ ለነበርን በተወሰነ ደረጃ መራር ላይም የነበርን ሌሎቻችን ምናልባት ከሌላው ቀደም ብለን ለማየት የሞከር ነው። የኢትዮጵያ ብቻ ሳይሆን የዓለም ፖለቲካ ተቀይሯል። ከ1966 ጀምሮ ይዘ ነው የመጣ ነው። የ50 ዓመት ፖለቲካ ኢዝ ኦቨር። በዛ መልክ ፖለቲካ ልናካሄድ አንችልም። እንደ ሀገር ለ50 ዓመት ይሄ ሀገር ናሽናል ኢንትረስት የሚባል ነገር እንኳን እንደ ዋና የአካሄዱ ጋይድ ኦር መሪ አድርጎ የተከተልንበት ጊዜ የለም። አገር ኢዝ ኦልዌይስ ለጨረታ ኦር ለባርጌኒንግ ቺፕ የምትሰጥ አይነት ነገር አድርገን የምናካሄደው ፖለቲካ አገር የሚያፈርስ ቢሆን ሶቪየት የምናካሄደው ፖለቲካ ማህበረሰብን ችግር ውስጥ የሚከት ቢሆን ሶቪየት ኢንፋክት አገር የሚለው ነገር ራሱ አብሶሉትሊ ሰከንደሪ ሁለተኛ ደረጃ ያለ ሆኖ ክሎስ ቱ 30 ምናምን አመት በወያኔ ጊዜ የፖለቲካችን ሴንተር አገር ሳይሆን የፖለቲካችን ሴንተር ዘር ነበር፣ ብሔር ነበር። ከዛ በዛ ምክንያት ፖለቲካችን በጣም በጣም ክፉኛ የተወዛገበበት ሁኔታ ላይ ደርሰን አገር የሚባለው ራሱ ጥያቄ ውስጥ እስኪገባ ድረስ ነው። ዛሬ ካለፈ በኋላ ትንሽ እናደረገዋለን እንጂ ስሪ ፎር ይርስ ሰጎ በወያኔ ጦርነት ጊዜ ስለ ሀገራችን ሲወራ ሰምታችሁ ከሆነ ኦር ትሰማላችሁ ኦፍኮርስ አገር የሚባል ነገር ይኖራሉ፣ ይፈርሳሉ፣ አይፈርስም ወይ ነበር። ስድስት ዓመት በኋላ ዛሬ ቁጭ ብለን አትሊስት ያ አደጋ እንደሌለ እናውቃለን። የማናውቀው ግን ማስቀጠል እንችላለን የሚለውን ነው። ማስቀጠል እንችላለን የሚለውን። የማናውቀው ደግሞ ፖለቲካችን ከዚህ በፊት በነበረው ከሄደ መቀጠሉም ጥያቄ ውስጥ ይገባል። ፖለቲካችን መሰረታዊ በሆነ መልኩ መቀየር አለበት። ሁለተኛ ደግሞ የዓለም ሁኔታ ፍጹም ፍጹም የተቀየረበት ጊዜ ላይ ነው ያለን። የዓለም ኦርደር ወርልድ ፖለቲካል እና ሲስተሚክ ኦርደር ከሁለተኛ ዓለም ጦርነት በኋላ የነበረው ያለበትን ሁኔታ ታውቆታላችሁ ኖበዲ ካንቴል ወር ይህ ዓለም ወዴት እየሄደ ነው የሚለውን ነገር ለማወቅ አስቸጋሪ የሆነ ጊዜ ነው። ከዚህ በፊት እንደ ትልቅ ነገር ስናመልካቸው የነበሩ አይዲዮሎጂዎች የሞቱበት ጊዜ ነው። በስልሳ ስድስት ዓመተ ምህረት አብዮት ሲካሄድ የፖለቲካ እንትናችንን በሙሉ ጨምድዶ ይዞት የነበረው የግራ ዘመም ኦር ማርክሲስት ወይም ኮሚኒስት ዋትኤቨር ዩ ዋንት ኮል ኢት ያ አይዲዮሎጂ የሁለተኛ ዓለም ጦርነትን ይዞ የሰው ልጅ ላይ እንደዚህ አይነት መአት መከራ ያመጣውን የፋሽስት አይዲዮሎጂ አሁን ደግሞ ኢን ዘ ላስት 20 ይርስ ሊበራሊዝም ተብሎ የሚታወቀው ዶሚናንት የነበረ የምዕራብ አይዲዮሎጂ ሲሪየስ የሆነ ቴስት ውስጥ የገቡበት ጊዜ ነው። ሁለቱ ሞር ኦር ሌስ ከስሟል ማለት የሚባልበት ጊዜ ነው። እነኛ አይዲዮሎጂዎች ሲመሩት የነበረው ፖለቲካ አይዲዮሎጂዎቹ ሲከስሙ ምንድን ነው የሚሆነው የሚለው ኢትስ ኖት ክሊር ገና ኢመርጅ እያደረገ ያለ ፖለቲካ ነው። እንደ ድሮ ሲምፕሊፋይድ በሆኑ አይዲዮሎጂዎች ራይት እና ሮንግ ክሊርሊ ታውቀው ፖለቲካ የሚመራበት ጊዜ አይደለም። ሶ ይሄን ስናስብ ያል ነው በስልሳዎቹ ጀምሮ በነበረ ፖለቲካ የተጠመቀ እና የሚሄድ የፖለቲካ አካሄድ ወደፊት አይወስድንም። ፈንዳሜንታሊ አገርን ማዕከል ያደረገ ማሰብ የሚችል በእውቀት ላይ የተመሰረተ ኤንድ ሌላውን ለመስማት ዝግጁ የሆነ ያለኔ የሚያውቅ የለም የሚል ፖለቲካ ሳይሆን፣ ዓለም ኮምፕሊኬትድ የሆነች ቦታ ነች። ማህበረሰብን አደራጅቶ ወደፊት መውሰድ ዊች ዝዋት ፖለቲካ ኢዝ ሰፖስት ቱ ዱ በጣም በጣም ኮምፕሊኬትድ የሆነ ጉዳይ ነው። አገሮችም ሆነ ዓለም በተለያዩ ጥቅሞች የምትወዛገብበት ጊዜ ነው። ይሄንን ቀዝፎ መሄድ የሚችል የሚችል ፖለቲካ የገባቸው ፖለቲካ ማለትን ዋት ኤቨር ገቨርንመንት ኢዝ እንዴት መቃወም አለብን ብለው ብቻ ጧት ማታ የሚያስቡ ፖለቲከኞች ካሁን በኋላ አገርን ወደፊት ይዘው ሊሄዱ አይችሉም። አገርን ወደፊት ይዘው መሄድ የሚችሉት አገርን ማዕከል አድርገው ማሰብ የሚችሉ ግን መንግስትን ምክንያታዊ በሆነ ከመንግስት የተሻለ መንገድ አሳይተው ይሄ ይሻለሃል ብለው ኅብረተሰብን እያሳዩ እየመሩ ሁልጊዜም ግን አገርን ጠብቀው መሄድ የሚችሉ የፖለቲካ ኃይሎች ናቸው። የዛ አይነት የፖለቲካ ኃይሎች የሉንም፣ እኛን ጨምሮ እኛ የሚያደግንበት ያንን ስለነበረ። ስለዚህ ፖለቲካን ሪሊ ትርጉም ባለው መልክ አገርን ወደፊት የሚወስድ ይሄ እየመጣ ያለውን ወጀብ የሚከላከል የጋራ ጉዳይ እናርገው። በዛ ደረጃ ማሰብ የሚችሉ አዳዲስ የፖለቲካ እውቀት ልምድ አቲቱድ ያላቸው አመራሮች ማፍራት አለብን። ፖለቲካው አዳዲስ ሰዎች ይፈልጋል። ፖለቲካው አዲስ አይነት አስተሳሰብ ይፈልጋል። ፖለቲካው የራሱን ጥቅም ወይም የተወሰነ ግሩፕን ጥቅም እንዴት አድርጌ ፕሮሞት አደርጋለሁ ብሎ የሚያስብ የእውር ድንብር ጉዞ ከአሁን በኋላ አይሰራም። ዘርፎር ኢዜማ እንዲቀጥል ከፈለግን ሪል ትርጉም ያለው ተገዳዳሪ ፓርቲ ሆኖ እንዲቀጥል ከፈለግን ያንን አገር ሊያሻግሩ ያሻግሩ የሚችሉ ኖት ነገን ማሸነፍ የሚችሉ አይደለም፣ አገርን ማሻገር የሚችሉ ፖለቲከኞችን ማፍራት አለብን። ይህን ደግሞ ማድረግ የምንችለው ወጣቶችን በጥሩ ሁኔታ ጠንከር አድርገን ጊዜ ወስደን እያሰለጠንን ከሄድን ነው። በሚል ይህን አካዳሚ ለማቆም ብዙ ተፍጨርጭረናል። አይ ቲንክ በጣም ብዙ ሰዎች ከዚህ አካዳሚ ጀርባ አሉ። በአገር ውስጥ ሆነ በውጭ የረዱን ብዙ ሰዎች አሉ። እነሱን በሙሉ እኛ የምንልት ፖለቲካ በጮኸበት ጊዜ ካልጮሁ ፖለቲካ አልተሰራም በሚባልበት ጊዜ የለማስተማሪያ ነገር እና ቁም ስንል ያ በተወሰነ ደረጃ ገብቷቸው የረዱን ሰዎች ሰም ኦፍ ዘም እዚህ ያሉ ሪሊ በጣም ማመስገን እንፈልጋለን። አይ ቲንክ ባለፈው ሰባት ዓመት የኢዜማን ያክል የተወዛገበ ፓርቲ የለ የኢዜማን ያክል የተወዛገበ ፓርቲ የሌለው ከሌሎቹ ፓርቲዎች ያነሰ የጠራ አመለካከት ስላለው አይደለም። አክቹዋሊ በጣም የጠራ አመለካከት ስለነበረው ቢኮዝ ፖለቲካው ሲምፕል በሆነ ልክ እንደ ማንኪያ ተፈትፍቶ በሶሻል ሚዲያ በሚሰጥ እንትን በሚሄድበት ዘመን የለም። ያ መንገድ አደለም፣ የሚያስኬድን እንደ ሀገር እንደ ሀገር የሚያስኬድን አንደኛ ተመልሰን እዛ ወያኔ ትቶት የሄደው የዘር ፖለቲካ ውስጥ በመግባት አደለም። እሱ ሀገር ያጠፋል እንጂ የትም አያደርስን። ሁለተኛ ናሽናል ኢንትረስት የሚባለው ነገር መሆን አለበት። ሚያቆምን ኢትዮጵያ የምትባል ሀገር አለች። ለእሷ ኢንትረስት መቆም ኢዝ ሞስት ኢምፖርታንት አስታውሳላችሁ በቲፒኤልኤፍ ጦርነት ጊዜ ብዙ የኛ አባሎች ሄደው ተዋግተዋል። የሞቱም አሉ። ከምንም ነገር በላይ ሀገር ይበልጣል። ፖለቲካ በኋላ ይመጣል። ፖለቲካ አገር ሲኖር ነው። ፖለቲካ አገር ከሌለ ዘሪዝ ነው ፖለቲክስ። ስንል አይ የብልጽግና ታኮ ናቸው። የሚያቆም ሌላ ማን ነው? ከታኮ ሌላ ነው ፍሬን ናቸው ወይም ያልተባል ነው ነገር የለም። ይሄ ያደረገው ነገር ምንድነው? ሁለት በጣም ኢምፖርታንት ነገሮችን አድርጎልናል። እኔ ይመስለኛል እንደ እንደ ኢዜማ እኛ ሽማግሌዎቹ ጥለን ስንወጣ አዳዲሶቹ እንዴት እንደሚያዩት ሌላ ጊዜ እናያለን። በት በእኔ እምነት የቆሙበትን ቦታ በትክክል የረገጡበትን ቦታ የማያውቁ የፖለቲካ ኃይሎች በጊዜው ሊጮሁ ይችላሉ እንጂ በምንም አይነት ሩቅ አያራምዱ፣ ወንዝ አያሻግሩ። ፖለቲካ የሚያሻግረው ክላሪቲ ያለው አመለካከት ሲኖር፣ የት ለመሄድ ነው የምፈልገው አገርን የት ነው መውሰድ የምፈልገው እንዴት አርጌ ነው አገርን እዛ መውሰድ የምፈልገው አገርን አደጋ ላ የሚችሉትን ነገሮች እንዴት ነው ላስቆም የምችለው ብለው ማሰብ የሚችሉ ሰዎች ብቻ ናቸው። እንደዛ ማሰብ የሚችሉና በዛ መልክ የተሰባሰቡ ሰዎች ብቻ ናቸው አገር ማሸጋገር የሚችሉት። ቲፒካሊ ያ ወጀብ ሲመጣ ጩኸቱ ሲመጣ ምናምን ፖለቲካን ልክ እንደድሮ የአንታጎኒዝም ቦታ ጀግንነት ደረት የሚመታበት ምን ያክል አብይን ሰደበ ወይም እንትን አደረገ የሚል ፖለቲካ ያ ፖለቲካ ነው ብለው የሚያምኑ ኃይሎች ከውጭ ሳይሆን ከውስጥም በጣም ብዙ አወዛግበው ነው። አንዴም በዚህ ሁሉ ጊዜ አንዴም የድርጅታችንን መርህ ለአንዲት ሰከንድ ሳንጥስ በድርጅታችን ሕግ መሰረት በድርጅታችን ቋሚ መደበኛ መስመሮችና አቋሞቻችን ላይ ተመስርተን በሰላማዊ መንገድ ታገል ያሸነፍነው እነሱ በመውጣታቸው አይደለም። ያሸነፍነው ያ ጉባኤው የሰጠንን ሪስፖንሲቢሊቲ ጉባኤው አቋማችን ነው ብሎ ያለውን አቋም ይዘን በመሄዳችን። ወደፊት ስናይ እንደ ኢዜማ ተስፋ የማደርገው እነኚህ አዲስ የምናበቃቸው በእኛ አካሄድ የመጀመሪያውን ዙር ስልጠና የምናሰለጥነው ነው። ለስድስት ወር ያክል ደቨሎፕ ያደረግነው ኮርስ አንድ ባችለር ዲግሪ ያለው ትምህርት ቤት ቢገባ ማስተርስ ዲግሪ ሊያስገኘው የሚችል ክሬዲት አዋር ነው የምናስተምረው። የምናስተምረው ደግሞ ፖለቲካ ምን ማለት ነው አይደለም፣ ሰው መሆን ምን ማለት ነው ሰው ከሆኑ በኋላ እንደ ማህበረሰብ አብሮ የሚኖረው እንዴት ነው? አብሮ እንደ ማህበረሰብ ሲኖር ምን አይነት የመንግስትና የፖለቲካ አወቃቀር ነው ሊያሻግረው የሚችለው? ፍልስፍና፣ ቴክኖሎጂ፣ ዘመናችን ያመጣቸው ችግሮች ምንድናቸው? እነሱን እንዴት አድርገው ነው መዝለቅ የሚችሉት? ዓለም እየሄደችበት ባለችበት ሁኔታ እንደ ኢትዮጵያ ያለ ሀገር፣ እንዴት ነው ወደፊት መሄድ የሚችለው? እንደዚህ አይነት በዚህ መልክ ያስታጠቅናቸው ሰዎች ፖለቲካ ውስጥ እንዲኖሩ ነው የምንፈልገው። ለዛ ነው የምናዘጋጁ እና ኢን ዳት ሴንስ የዚህ አይነት አካዳሚ መኖሩ ኢቨንቹዋሊ ተስፋ የምናደርገው ለእኛ ብቻ ሳይሆን ሌሎችም ተገዳዳሪ ፓርቲዎች ትንሽ ቆይቶ ኢቨንቹዋሊ ከተስማማን ሁሉም የፖለቲካ ሰዎች የሚሰለጥኑባቸው የተወሰኑ ተቋሞች ያስፈልጉናል። ከድሮ አስተሳሰብ እንውጣ። አካልን የአንድ ፓርቲ ብቻ አይሆንም። ሁሉም ፖለቲካው ራሱ ሞር ሲቪላይዝድ የሆነ የሰለጠነ ፖለቲካ እንዲሆን ማድረግ የሚችሉ ሰዎች ያስፈልጋሉ። ያንን ለማድረግ ነው ይሄን አካዳሚ ያቋቋም ነው። ሰክሲድ እናደረጋለን ወይ ምንም ጋራንቲ የለም። ግን በአንድ ዙር በሁለት ዙር ሰክሲድ ባናደረግ በእርግጠኛነት ምነግራችሁ ይሄን የተቀየረ ፖለቲካ ተረድተን እስከሄድን ድረስ በጣም ብዙ ወጣቶች አዲስ ፖለቲካ ውስጥ የሚገቡ ወጣቶች ይኖራሉ። ሲገቡ ግን እንደ በፊቱ በተዘባረቀ ፖለቲካ ውስጥ አይገቡም። በተወሰነ ክላሪቲ ያላቸው ከገቡ ዜን እቺ ሀገር ተስፋ ይኖራታል። እቺ ሀገር ተስፋ የሚኖራት በብልጽግና ብቻ አደለ። እቺ ሀገር ተስፋ የሚኖራት በአጠቃላይ የፖለቲካ ምህዳሩ። አሻሽልን ተነጋግረን ችግር መፍታት የምንችል ዜጎች መሆን ስንችል ነው። ያንን እንዲያረጉ ነው የምንፈልገው። እዚህ እዚህ ተቋም ውስጥ የሚሰለጥኑ አባሎቻችን በመጀመሪያ ዙር አይቲን ከዛ በኋላ ሌሎችም ከሌሎችም ድርጅቶች እያስገባን በጋራ ትሬን ማድረግ እንችላለን ብለን ነው የምናስበው። ሌሎች ፓርቲዎች በመምጣታችሁ በጣም በጣም ደስ ብሎናል። እናመሰግናለን። ይሄንን ሌትስ ቴክ ኢት ፎር ዋት ኢት ኢዝ በእኔ እምነት በመንግስት በመንግስትና በተገዳዳሪ ፓርቲዎች መካከል ያለውን ግንኙነት ሳይሆን ፖለቲካ ራሱን የምናካሄድበትን መንገድ መቀየር አለብን ብለን የተነሳንበት ስለሆነ ተስፋ አለኝ ቀስ እያለም ቢሆን ያረጋል። ይሄ የሶሻል ሚዲያ ጩኸት የምታውቁት ነው። ሁለት ቀን ነው፣ ከዛ በኋላ ይቆማል። አገር ግን የሚቆይ ነገር ነው። ፖለቲካ ግን የሚቆይ ነገር ነው። ፖለቲካ ስለ ዛሬው አይደለም፣ በየቀኑ ስለሚወራወሪ አይደለም። ፖለቲካ ፖለቲካ ስለ ነገ ምን እናስባለን ነው፣ ስለ ከነገ ወዲያ ምን እናስባለን። ያንን ማድረግ የሚችል ፖለቲካ ይፈጠራል ብለን ነው ይሄንን ያቋቋም ነው ሃሮል በጣም በጣም እናመሰግናለን። ይሄንን ተቋም ለመጀመሪያ ጊዜ እንድትመራ ከመረጥናት ጀምሮ በጣም ብዙ ስራ ነው የሰራችሁ። ሁሉም የድርጅቱ ስራ አስፈጻሚ ኮሚቴ በተለመደው የሀገራችን የፖለቲካ ባህል ውሆ ይሄ ደግሞ የመጣ አዲስ አካዳሚ ምን ሊሆን ነው ስራ አስፈጻሚውን እንትን ሊያደርገው ነው በሚል ሳይወዛገብ፣ በሰላም ይሄ የጋራ ፕሮጀክት ነው ብሎ ይዞ እዚህ ማድረሱ አይ ቲንክ